ባላ ቃል የአላህን ተአምር እናግስ። ህክምና ማግኘት ሲፈልጉ ይሄንን ሊንክ ጫኑ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምንከረማችሁ፣ በያላችሁበት የአላህ እዝነት ጥበቃው አይለያችሁ ያልኩኝ ይህ ዘወትር ማክሰኞ የምናቀርብላችሁ ከዶክተር መሐመድ ቢን አብዱራህማን መጣጥፍ ላይ የተወሰደ ምርጥ ትምህርት ነው። ህይወትህን ተደሰትባት ክፍል 15 ትክክለኛውን ጣዕም ተጠቀም። ሰዎች በጭፍን የሚወዷቸውና የሚያደንቋቸው ነገሮች አሉ። በጭፍን የሚጠሏቸው ነገሮችም አሉ። ሰዎች የሚለያዩባቸው ነገሮች ብዙ ናቸው። አንድን ነገር የተወሰኑ ሰዎች ሲያደንቁት፣ ሌሎች ደግሞ ይጠሉታል። ነገር ግን ሁሉም ሰው መሳቅ ስለሚወድ መኮሳተርን ይጠላል። አንዳንዶች ቀልድ ይወዳሉ፣ ሌሎች ደግሞ አይፈልጉም። አንዳንድ ሰዎች ሰው ሲዘይራቸው ደስ የሚላቸው ሲሆን ሌሎቹ ደግሞ ብቻቸውን መሆን ይፈልጋሉ። አንዳንዶች ብዙ ማውራት ሲወዱ፣ ሌሎች ዝምታን ይመርጣሉ። ሰዎች ከራሳቸው ጋር ተመሳሳይ ባህሪ ያለው ሰው ብቻ ነው የሚመቻቸው። ለምን ግን ሌሎች ብዙ አይነት ተፈጥሮ ካላቸው ሰዎች ጋር መስማማት አይችሉም? አንድ ሰው አንድ ጭልፊት ከቁራ ጋር ሲበር ተመለከተ። የወፎች ንጉስ ከቁራ ጋር መብረሩ አስገረመው። አብረው መብረር የቻሉት አንድ የሚያመሳስላቸው ነገር ቢኖር ነው የሚል ድምዳሜ ላይ ደረሰ። ደክሟቸው መሬት እስኪያርፉ ድረስ ይከታተላቸው ጀመር። አረፉና ቀረብ ብሎ ሲያያቸው ሁለቱም እግራቸው የተሰበረ ነበር። አንድ ልጅ አባቱ ብዙ ከመውራት ይልቅ ዝምታን የሚመርጥ ከሆነ የአባቱን ፍቅር ለማግኘት አባቱን በዝምታ ይቅረበው። ሚስት ባሏ ቀልድ የሚወድ መሆኑን ካወቀች አብራው ትቀልድ። ቀልድ የማይወድ ከሆነ ግን ከመቀለድ ትቆጠብ፣ ለጓደኞቹም ለጎረቤቶቹም ለወንድሞቹም። እንዲሁም ሁሉም ሰው ተመሳሳይ ተፈጥሮ ይኖረዋል ብለህ አታስብ። የሰው ልጆች ተፈጥሮ የተለያየና ብዙ አይነት ነው። አንድን ታሪክ አስታውሳለሁ! አንዲት የጓደኛዬ እናት አንዱን ልጇን አብዝታ ትወደዋለች። መቶ መጥቶ ሲጠይቃትና ሲያጫውታት በጣም ደስ ይላታል። ምንም እንኳ ሁሉም ልጆቿ የሚያዝኑላት ቢሆንም የሷ ልብ ግን ለአንዱ ልጇ ያደላል። ምክንያቱን ማወቅ ፈለኩና ጓደኛዬን ጠየኩት። ችግሩ ወንድሞቼ የእናቴን ባህሪ አለማወቃቸው ነው፣ በጥያቄዎቿ ይሰላችሁባታል ሲል መለሰልኝ። አንተ ጎበዙ ብቻ ነህ ማለት ነው፣ የእሷን ፍላጎት ማወቅ የቻልከው ስልቀለድ ጉድ ሳቃለና፣ አዎ አንድ ምስጢር ልንገር፣ የእኔ እናት እንደ ማንኛውም አሮጊት ማናገባ፣ ማንፈታ ስንት ልጆች ወለዱ፣ ትልቁ የትኛው ነው፣ የመጨረሻው ልጅ ስሙ ማን ይባላል ስለሚሉ ጉዳዮች ማውራት ትወዳለች። እነዚህ ወሬዎች ፍሬ ቢስ መሆናቸውን አውቃለሁ። እሷን እስካስደሰታት ድረስ ግን መልስ ሰጣት አለው። እሷም ከኔ ጋር የምታወራቸውን ወሬዎች የትም የማይገኙ አድርጋ ነው የምታስበው። የምነግራትን ነገር ሁሉ ልዩ ነገር አድርጋ በማሰብ ትደሰታለች። እሷ ጋር በተቀመጥኩ ቁጥር ለውይይት በር ከፍትላት አለሁ። እናም ደስ ብሏት ታወራለች። ወንድሞቼ የሚያወሯት እሷ ስለማትፈልገው ጉዳይ ነው። በሆኑም በመሆኑም ከነሱ ጋር መሆን አትፈልግም። ይሄ ነው ምክንያቱ አለኝ። የአንድን ሰው ተፈጥሮ ከተረዳህ እና ምን እንደሚወድና ምን እንደሚጠላ ካወቅ ልቡን ማሸነፍ ትችላለህ። ነቢዩ ዓለይሂ ሰላቱ ወሰላም ከሰዎች ጋር የነበራቸው ግንኙነት ምን ይመስል እንደነበር ያየ ሰው፣ ሁሉንም ሰው እንደ ባህሪው ይቀርቡት እንደነበር ይረዳል። ከሚስቶቻቸው ጋር የነበራቸው ግንኙነት ባህሪያቸውን መሰረት ያደረገ ነው። አይሻ ረዲየላሁ አንሃ ተጫዋች ስለነበረች ነብዩ ከሷ ጋር ይቀልዱ ነበር። በአንድ ወቅት ከጉዞ እየተመለሱ ነበር አይሻ ማብራቸው አለች። ሶሃቦችን ሂዱ ከኋላ እንከተላቸዋለን አሉና ለአይሻ ነይ ሩጫ እንወዳደር አሏት። አይሻ ወጣትና ጠንካራ ሴት ስለነበረች አሸነፈቻቸው። በሌላ ጊዜ ከእሳቸው ጋር ለጉዞ ወጣች። ዕድሜዋ ጨምሮ ሰውነቷም ወፍሮ ነበር። ነቢዩም ዓለይሂ ሰላቱ ወሰላም በተመሳሳይ ለሶሃቦች ሂዱ እኛ ትንሽ እንቆያለን አሉ። ከዚያም ለአይሻ ነይሩጫ እንወዳደር አሏት። ተወዳደሩና ነብዩ አለይሂ ሰላቱ ወሰላም አሸነፉ። ከዚህ በኋላ አንቺ አታሸንፊኝም በማለት ይቀልዷት ጀመር። ከኸዲጃ ጋር የነበራቸው ግንኙነት ደግሞ ከዚህ የተለየ ነበር። ምክንያቱም እሷ በአስራ አምስት ዓመት እድሜ ትበልጣቸዋለች። ከባልደረቦቻቸው ጋር ባላቸው ግንኙነት ሳይቀር ይህንን ነገር ከግንዛቤ ውስጥ ያስገቡ ነበር። ከአቡ ሆረይራና ከካሊድ ያላቸው ግንኙነት ወይም ከአቡበከርና እና ከጦላሃ ጋር ያላቸው ግንኙነት አንድ አይነት አልነበረም። ዑመር ጋር በሚቀርቡበት መልኩም ማንንም አይቀርቡም። ነብዩ ከባልደረቦቻቸው ጋር ወደ በድር ጦርነት የሚሄዱበት ጊዜ የተወሰኑ የቁረይሽ ሰዎች ሳይፈልጉ ወደ ጦርነቱ መምጣታቸውን ሰሙ። እናም ለባልደረቦቻቸው ከበኑ ሐሽም ጎሳ የሆኑ የተወሰኑ ሰዎች ተገደው መምጣታቸውን ሰምቻለሁ፣ እኛን መዋጋት አይፈልጉም። ስለዚህ የበኑ ሐሽም ጎሳ አባላትን እንዳትገድሉ አቡ አል ቡኻጥሪ ቢን ሐሽም ቢን አልሐሪስ ቢን አስድን ያገኘ ሰው እንዳይገድለው አባስ ኢብኑ አብድል ሙጠሊብን ያገኘ ሰው እንዳይገድለው ምክንያቱም እነዚህ ሰዎች ተገደውን የመጡት አሉ። አባስ መስለሙን ለነቢዩ አሌ ሰላቱ ወሰላም ያረጋገጠና የቁሬሾችን እንቅስቃሴ እያጠና ለነብዩ መረጃ የሚሰጥ ሰው ነበር ይባላል። እናም ነብዩ አባስ በሙስሊሞች እንዲገደል አልፈለጉም። ሙስሊም ነው የሚለውን እውነታም ማውራት አልፈለጉም። ይህ በሙስሊሞችና በካህዲያን ቁረይሾች መካከል የተደረገ የመጀመሪያው ጦርነት ነው። ሙስሊሞች ለጦርነት ስላልተዘጋጁና የሚዋጉትም ከልጆቻቸው ከአባቶቻቸውና ከዘመድ አዝማዶቻቸው ጋር በመሆኑ ተጨንቀው ነበር። እንደገናም ነብዩ የተወሰኑ ሰዎችን ከመግደል ከለከሏቸው። ከሙስሊሞች ጋር የሚደረገውን ጦርነት የሚመራው ዑትባ ቢን ረቢያ የሚባለው የቁርሾች መሪ ነው። ሆኖም ልጁ አቡ ሁዘይፋ ቢን ዑትባ ቢን ረቢያ ከሙስሊሞች ጋር ተሰልፏል። አቡ ሁዘይፋ መታገስ ስላልቻለ አባቶቻችንን ልጆቻችንንና ወንድሞቻችንን ገድለን አባስን ንነተው ወላሂ በጦርነቱ መሃል ላገኘው እንጂ አልምረውም አለ። ይህ ንግግር የደረሳቸው የአላህ መልእክተኛ ለህ ሰላቱ ወሰላም እየተዘዋወሩ ሶስት መቶ ጠንካራ ሰራዊታቸውን ከጎበኙ በኋላ ወደ ዑመር ሄደው አቡ ሀፍሳ ሆይ የአላህ መልክተኛ ጎት ፊት በሰይፍ ይመታል በማለት ጠየቁ። የአላህ መልክተኛ አቡ ሀፍሳ በሚለው ቅጽል ስም ለመጀመሪያ ጊዜ የጠሩኝ የዚያን ቀን ነው ይላሉ ዑመር። ዑመር መልእክቱ ገባቸው። ወደ ጦርነት ጦርነት ሊገቡ በመሆኑ ማንም ሰው የመሪውን ትዕዛዝ መንቀፍና ከሌሎች ታዋጊዎች ፊት እሳቸውን እንዲከራከር እድል መስጠት የለባቸውም። ቆራጥ መፍትሄን መረጡ። እናም የአላህ መልክተኛ ሆይ፣ አንገቱን በሴፍ ቆርጬ እንድጥለው ይፍቀዱልኝ አሏቸው። ነገር ግን ነብዩ አይሆንም፣ ሁኔታውን ለማብረድ ማስፈራራት በቂ ነው አሉ። አቡ ሁዘይፋ ረዲየላሁ አንሁ ከዚያ በኋላ ያን ቀን በተናገርኳቸው ቃላት ለጥፋት እንዳልዳረግ እሰጋለሁ። መስዋዕት እስከሆን ድረስ ድረስም እፈራለሁ፣ እየፈራው እቆያለሁ የሚል ቀን ሰው ነበር። በየማማ ውጊያ ላይ መስዋዕት ሆነ። ነቢዩም ሰለላሁ ዐለይሂ ወሰለም ዑመር ምን አይነት ተግባራትን እንደሚወጣላቸው እንደሚዋጣላቸው ያውቃሉ። ሰላም እንዲያሰፍን ሰደቃ እንዲሰበስቡ ወይም ትምህርት እንዲሰጡ አያዟቸውም። በግጭት ላይ ሆነው ቁርጠኛና ጽኑ ውሳኔ ሲያስፈልጋቸው ግን ዑመርን ይጠራሉ። በኸይበር ጦርነት ወቅት ነብዩ አለይሂ ሰላቱ ወሰላም አይሁዶችን ከተዋጉ በኋላ ከነሱ ጋር የሰላሙን አደረጉ። ከስምምነቱ አንዱ አይሁዶች ሀብታቸውን እንዲያሳውቁ የሚጠይቅ ነበር። ሁየይ ቢን አክጠብ የሚባል የአይሁዶች መሪ ከመዲና አንድ ቦርሳ ሙሉ የወርቅ ጌጣጌጥ ይዞ እንደተመለሰ ብዙም ሳይቆይ ይሞታል። አይሁዶች ደበቁት። ነቢዩ አሌህ ሰላቱ ወሰላም ለሁዬይ ቢን አክጠብ አጎጥ ሁየይ ከበኑ ነዚር ያመጣው ቦርሳ የት ደረሰ ሲሉ ጠየቁት። እሱም ለአንዳንድ ወጪዎችና ለጦርመቶች ይውሏዋል አላቸው። የመጣው በቅርብ ነው፣ ንብረቱም በጣም ብዙ ነው። በቅርቡም ምንም አይነት ጦርነት አልተካሄደም። እናም ንብረቱ የመጣው በቅርቡ ነው፣ ብዙ በመሆኑ በዚህ ፍጥነት ሊያልቅ አይችልም አሉት። አይሁዱ ሰውዬም ንብረቱን፣ ጌጡም አልቋል አላቸው እንደዋሻቸው አወቁ። ከብዙ ባልደረቦቻቸው መካከል ዙበይር ኢብኑል አዋምን ጠሩና፣ ዙበይር ቅጣትህን አቅምሰው አሉት ዙበይር ወደ ሰውየው ሄደ። ሰውየውም እጣ ፈንታው የከፋ እንደሚሆን በማሰብ እየተንቀጠቀጠ አንድ ቀን ወይ ወደዚህ ቤት ሲገባ አይቸዋለሁ አለ በማለት ወደ አንድ ጭር ያለ አሮጌ ቤት ጠቆመው። ንብረቱ ተደብቆ ተገኘ። ነብዩ ዙበይርን ለዚህ ሥራ ተጠቀሙበት። የባልደረቦቻቸው የእርስ በእርስ ግንኙነትም ተመሳሳይ ነበር። ነብዩ ዐለይሂ ሰላቱ ወሰላም ለሞት ሲቀረቡ ህመሙ ጠናባቸውና ሶላት መምራት አልቻሉም። እናም አቡበክር ያሰግዳችሁ አሉ። አቡበክር ወደ ቀጭን ሰው ነበሩ። ነብዩም ሰለላሁ ዐለይሂ ወሰለም የቅድመ ኢስላም የድንቁርና ዘመን እንዲሁም የወርቃማው የእስላም ዘመን ጓደኛቸው ናቸው። የዱንያም የአኺራውም ጓደኛቸው። እናም በነብዩ አለይሂ ሰላቱ ወሰላም ህመም ውስጣቸው አዝኗል። ይህንን የነብዩን ንግግር የሰሙ ሰዎች አቡ በክር ሆደ ቀጭን ናቸው። ይህንን ቦታ ከሰጠናቸው እያለቀሱ ሰውን በትክክል ማሰገድ አይችሉም አሏቸው። ነቢዩም ዓለይሂ ሰላቱ ወሰላም አቡ በክርን ያውቋቸዋል። ሆደ ቀጭን እና በቀላሉ እንባቸው የሚወዱ ሰው ናቸው፣ በተለይ የዚህ አይነት ነገር ሲያጋጥም። ሆኖም ከሳቸው ቀጥሎ ከሊፋነቱ የሚገባው አቡበክር እንደሆነ እያመለከቱ ነው። ከእንግዲህ እኔ የለሁም ኃላፊነቱን አቡበክር ይውሰድ ማለታቸው ነበር። እናም በድጋሚ አቡበክር ያሰግዳችሁ አሉ። አቡበክር እንደምንም አሰገዱ። ህይወትህን ተደሰትባት ክፍል 15 ይህን ይመስል ነበር። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ሌሎች ተደራሽ እንዲሆን አድርጉ። በክፍል 16 እስከምንገናኝ ድረስ ኢንሻአላህ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን ወደ ትክክለኛው የአፍያ ምንድር በሰላም መጡ። የቀልብ ዶክተር በሲህር በጅን ባይነናስ፣ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሙ የሚድኑበት ነው።